በአዲስ ቪዲዮ መጥቻለሁ። ይህንን ቪዲዮ በላይክ ጀምሩ። እንደምናየው የምሩ ነገር አሳሳቢ ነው። አሳሳቢ የሆነበትን ምክንያት የምነግራችሁ ይሆናል። በጣም እያመማት ነው። እናም ደግሞ ዶክተሮቹ ምርመራ ካደረጉ በኋላ ደም አንሷታል ሲሉ ናሆሜ እኔ እሷን አጥቼ እኔ እሷን አጥቼ አልኖርምም። ያለ እሷ ለእኔ ሕይወቴ ባዶ ነው። እንደምንም ምሩን አድኑልኝ፣ ታደጉልኝ፣ የኔንም ደም የፈለጋችሁትን አድርጉ እንጂ በፍጹም በፍጹም ሊሆን አይችልም። ኬትም ኬትም ብላችሁ ምሩን አድኑልኝ ብሎ አለቀሰ፣ ስቅስቅ ብሎ እናም ናሆሜ ብቻ ሳይሆን ሁሉም ነው ያዘነው፣ ሁሉም ነው ልቡ የተሰበረው። ነገር ግን በስተመጨረሻም አሁን ላይ ምንም አትልም ማለት ነው። ሰላም ሰላም ውድ ሀገሬ ልጆች በያላችሁበት ስፍራ ሰላማችሁ ብዝ ትርፍ ይበልላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። የምሩ ነገር በጣም አሳሳቢ ነበር፣ እናም ከሞት ነው የተረፈችው። እንደዛ ምስል ደግሞ በባለፈውላችንም ተመልክተናል። እራሷን ስታ እንዲሁም እጇን ቢነኩ ሰውነቷን ወደ ዶክተር ቢወስዷት ምን ቢያረጓት ከስንት ደቂቃ በኋላ እኔ የነቃችው ማለት ነው። ከነቃች በኋላ ምንድን ያለችው ለጽናት፣ ጽናት ባክሽን የናሆሜን ነገር አደራ፣ የማየን ነገር አደራ፣ እኔ ምተርፍ አይመስለኝም፣ ደክሞኛል፣ እያፈነኝ ነው እያለች ለጽናት ስትነግር፣ ጽናት ስቅስቅ ብላ አለቀሰች። ናሆሜም አለቀሰ። እንደውም ደግሞ ቅዱስ በእኔ ምክንያት ነው ይሄንን ሁሉ የሆነችው፣ እኔ በዛን ሰዓት ቡና እየጠጣሁ እጣን እየጨሰ ነበረ። ያለ እጣን ደግሞ ቡና ቡና ስለማይመስለኝ፣ በዛን ሰዓት አጠገቤ ነበረች። ለካ መታፈኗን እኔ አላወቅኩም። እኔ መቼ መቼ እኔ ቅዱስ ሳይሆን እርኩስ ነኝ እያለ ራሱን ይወቅሳል። ነገር ግን አንዳንዴ ያው ሳታስቡት ነው የሆነ ነገር የሚገጥመው ማለት ነው። እናም ከባድ ነው። ሲቀጥል ደግሞ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የምለቃቸው አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመንካት ተቀላቀሉ ማለት ነው። እናም ቅዱስ ራሱን እየወቀሰ ይገኛል። በእኔ የተነሳ ነው በእኔ ምክንያት ነው ምሩዬ እንዲሆነችው እሷ ከምትሞት እኔ በጠፋው ኖሮ እኔ ሁሌም የሰውን ህይወት እንዳሰናክልኩ በገባውበት ቦታ ሰላም ተገኝቶ አያውቅም እያለ ራሱ በጣም ሲወቅስ እየወቀሰ እየሆነ ካፌ ሄዱ ቁጭ ብሎ ነበረ። በስተ መጨረሻ አማራጭ ታጣ። አማራጭ የሚታጣ ከሆነ በጣም ከባድ እንደሆነ እወቃለችና ዶክተሩ ለማን የነገረችው ለናሆሜ ናሆሜ አበደ ያዙ ልቀቁኝ አለ በቃ ምን ልበላቸው እንደውም ከቅዱስ ጋር ሁላ ተደባደበ እንኳን መደብደብ እንደው ፍንክትክት እንደፈለክ አድርገኛው የኔ ጥፋት ነው ምንም ማድረግ አልችልም እኔ በሰዓቱ ምንም እኔ ያወቅኩት ነገር የለም ዕጣን አጠገቤ ነበረ የልብ ታማሚ መሆኗን እኔ የማውቀው ነገር የለም ቡና ይንጣጥቼ ነው የወጣሁት በስተመጨረሻን በምርመራ በጭስ ታፍና ነው በሚለው ነው ቅዱስ ወይኔ በእኔ ምክንያት ማለና እሱ ደግሞ ተናገረ ምን አድርገሃት ነው ሚስቴን፣ አለና እኔ ምሩን ካጣሁም በፍጹም አልኖርም አለና ቅዱስን አንገቱን እንቅስ ያደረገው። ብገለይም ችግር የለውም ምክንያቱም እኔ በየሄድኩበት እኔ ስሜ ቅዱስ ሲሆን እርኩስ በሉኝ፣ እኔ እርኩስ ነኝ፣ የተረገምኩ ነኝ እያለ ራሱን በጣም ሲሰድብ፣ ራሱን ሲወቅስ ነበረ እና እዚህ ጋር አሁን ቅዱስ አውቁ አይደለም ያደረገ ምንድን ያለው ክብሮ፣ እባክን ራስን አትውቀስ። አሁን ላይ ለምሩ በሚያስፈልጋት መንገድ ኬትም ኬትም ብለን እንደሚያስፈልጋት አለ እየተባለ ነው እሷን ከምናጣ ከዛም ከዚህም ብለን ደም ለምንድን ነው እማናገኝላት? ብሎ ክብሮም ለቅዱስ ቅዱስ ያለበት ቦታ ድረስ ሄዶ ሲያናግረው እኔ እኮ ነው በእኔ ምክንያት እኮ ነው እንደዚህ አይነቱ እያለ በጣም ራሱን ሲወቅስ እኔ ምንም አረባም እኔ ምንም መጠቅም ሰውም አይደለም እኔ ለቤተሰብ ያልጠቀምኩ ለማን እጠቅማለሁ እያለ ራሱን ይወቅሳል። ከዛም ክብሮም አሁን ራስን የምትወቅስበት ሰዓት ሳይሆን ለዚች ልጅ በተቻለን ሁኔታ መድረስና ምሩን መታደግ አለብን፣ አለዚያ ምሩን እናጣታለን አለ ምን አለው? አዎ ምን ምሩን እናጣታለን። አሁን ላይ በጣም ታፍናና ና ተጨንቃን ያለችው እና ከፈጣሪ በታች እኛ መድረስ አለብን። እስኪ ደምህን አስመርምረው ሲለው ቅዱስ ደግሞ እንዴ የኔ ደም እኮ ለማንም የኔ ደም እኮ ሆነው ለማንም መስጠት እኮ የምችል ሰው ነኝ አለ። የምር በዛ አንሳት። እኔ ራሱ ደስ ነው ያለኝ፣ ምክንያቱም ከፈጣሪ በታች ከሞት ነው የታደጋት ማለት ነው። ተናዘዘች። የሚገርማችሁ ነገር የማየን ነገር አደራ። እኔ ለማያዛልቅ ፍቅር ናሆሜን አሰቃየሁትኝ እናም የናሆሜን ነገር አድራ ብላ እዛ ተናዘ በቃ ስቅስቅ ላይ ያለቀሰች ያለ። በስተ መጨረሻ ቅዱስ ፈጣሪ ስጠው ደረሰ። እናም ከቅዱስ ወደ እሷ ደም አስተላለፉ። በዛ የተነሳ ወዲያውኑ ነቃች ማለት ነው። አሁን ላይ በጣም ደክማ ነው ያለችው። እንደ ድሮ አይደለችም። እና በቀጣይ ደግሞ እንደሚፈጠር እናያለን። የልብ ህመም ቀላል ነገር አይደለም። ያው ይሄ ድራማ ይሁን እንጂ በገሀድ ራሱ በጣም ከባድ ነው፣ ሀርድ ነው። እና ቀለል አርገን የምናየው ህመም አይደለም። በጣም ከባድ ነው። በነገራችን ላይ እና ከባድ ነው። ናሆምሜም በጣም ስቅስቅ ብሎ ተስፋ ቆርጦ እያለቀሰ እያለ ያዙ ይልቀቁኝ፣ እኔ እሷን ካጠው በፍጹም ለደቂቃ ለሰከንድ አልኖርም፣ ያለ ምሩ ህይወት የባለው ነው። በስንት መከራ እያገኘኋትን አሁን በሞት ላጣት ነው። ኬትም ኬትም ብላችሁ ደም ኬትም አምጡ፣ የእኔ ደም ከእሷ ጋር የሚሄድ አይደለም። የጽናትም ጽናት ምንድን ነው ያለችው? እንኳን አንዴ ሊሰጣት፣ እኔ አስር ጊዜ የምሰጣታለው፣ መርምሮኝ ከእኔ ውሰዱ አለች። ቢመረመሩ የኪራ ቢመረመር የፅናት የናሆሜ እዛ ጋ ያሉት በሙሉ በፍጹም ለእሷ የሚሆን ደም የለም። ሶሪ፣ ምንም ማድረግ አይቻልም። ይቅርታ ናሆሜ አለችው ለዶክተሯ ማለት ነው ለናሆሜ ይቅርታ። እዚህ ያለው ደም በሙሉ ለምሩ የሚሆን ደም አይደለም። ምንም ማድረግ አልችልም። ኬትም ኬትም ብለክ፣ ኬትም ኬትም ብለክ፣ መታደግ የምትፈልግ ከሆነ ኬትም ኬትም ብለክ አምጣ። እዚህ ያለው በሙሉ ለእሷ የሚሆን ደም አይደለም። አለች ማለት ነው፣ ዶክተሯ። ከዛ እሺ፣ እንዴትም እንዴትም እኔ የምትፈልጉትን ብር ያህል እከፍላለሁ፣ እንዴትም ብላችሁ እኔ ምሩየን ታደጉልኝ፣ እኔ ያለ እሷ እኔ አልኖርም፣ ብሎ ስቅስቅ ብሎን ያለቀሰው፣ ስቅስቅ በቃ፣ ኪራ ቢይዘው፣ ክብሮም ቢይዘው፣ በቃ ምን ልበላችሁ፣ ምን ልበላችሁ፣ ምን ልበላችሁ። በስተ መጨረሻም ክብሮም ጠርጥሮ ነበረ ቅዱስን ምናልባት ስ ቅዱስ ደም አንድ ከሆነ ብሎ ቅዱስ ያው ራሱን እየወቀሰ ከነሱ እኔ ሰው አይደለውም እኔ እንኳን ለራሴ ለሰው ምጠቅም አይደለው ለቤተሰቦች ያልጠቅም በየገባውበት መበጥበጥ ነው በየገባውበት የሰውን ህይወት ማበላሸት ነው እያለ ራሱን እየወቀሰ እያለ ክብሮም ደረሰ ክብሮም ለምንድን ነው ራስን ምትወቅሰው እንዴ ከፈጣሪ በታች ባለፈው ኪራን እኮ የታደግከው አንተ አንተ ጥሩ ሰው ከሆነ ምናምን ስለ እኔ ጥሩ አይደለም ክፉ ነኝ እኔ በዛን ሰት ምን አለበት ልብ ብል ቡናዬን እየጠጣው ልብ ብሉ ኖሮ እንኳ እች ልጅ በጭስ አትታፈንም ነበረ፣ በዚህ ደረጃ እንደዚህ አትሆንም ነበረ እያለ ሲናገር አሁን ወሬውን ተውና በምን አይነት ሁኔታ ምሩ መታደግ አለብን የሚለውን ነው ማሰብ ያለብን፣ ሲልሽ ደህና ነች ሲል፣ አረ ምሩ ደና አይደለችም፣ በጣም በጣም ደክማ ነው ያለችው። በጣም ደክማ ነው ያለችው አሁን ላይ ደም ያስፈልጋታል ሲል፣ እንዴ ታዲያ ምን ችግር አለው? የእኔ ደም እኮ ለማንም የሚሆን ነው። ከዛ የምር ደስታቸውን አልቻሉ። በስተመጨረሻ ክብሮን በጣም ደስተኛ ነው። እናም በምሩ ችግር ጊዜ ቅዱስ ደርሷል፣ አንደኛ ሲቀጥል ደግሞ ባለፈውም ኪራ ራሱን ለማጥፋት ሲሄድ እንደዛውም ከፈጣሪ በታች ታድጎታል ያው ስሙ ቅዱስ ቢሆንም የሚሰራው ስራዎቹ በጣም ጥሩ ስራዎችን እየሰራን ያለው ንግግሮቹ ራሱ በእርግጥ የራሱ የሆነ ቁስል እንዳለው እናውቃለን፣ ተገንዝበናል። ለሰዎች ግልጽ ባያደረግም፣ ግን አሁን ባለበት ሁኔታ እኔ እንኳን ብጎዳ ማን የማንኛውንም ሰው ህይወት ለማስቀጠል ጥረት አደርጋለሁ በሚለው ራሱን አሳልፎ እየሰጠን ያለው እንጂ የራሱን ቁስል የራሱን ሂስትሪ ለማንም አይናገርም። ግን ራሱን የቻለ ቁስል አሁን በውስጡ ላይ ያለ ቅዱስ ማለት ነው። ሁሌም ራሱን ይወቅሳል ሁሌም ራሱን ክፉ እንዳደረገ፣ እኔ እኮ ስሜ ለስሙ ነው ቅዱስ እንጂ እኔ እርኩስ ነኝ፣ እኔ ሰው አይደለሁም፣ ለሰው የምጠቅምም ሰው አይደለሁም እያለ ራሱን ቢወቅስም በተቸገሩ ሰዓት መቼም በከፋቸው ሰዓት ቅዱስ ነው አሁን ላይ እየደረሰላቸው ያለው ማለት ነው። እኔ ግርም ምን ያለኝና ቅዱስ እውነት። በነገራችን ላይ በዚህ አጋጣሚ እናመሰግናለን ምሩዬን ስለታደካት ከፈጣሪ በታች ማለት ነው። ድራማ ቢሆንም አንዳንዴ ይሄ ነገር ትምህርት ነው፣ እንደ ትምህርት ውሰዱት። ምክንያቱም በተጨነቃችሁበት ሰዓት፣ ግራ በተጋባችሁበት ሰዓት ከፈጣሪ በታች ሰዎች ሲደርሱላችሁ ምን ያህል ሀንድረንድ ፐርሰንት ደስተኛ እንደምትሆኑ እዚህ ጋር ማሰብ አለባችሁ እና በሰዓቱ በጣም ተጨንቃ ነበረ ስትናዘዝ ነበረ ከእንግዲህ እኮ እኔ የምኖርም አይመስለኝም ስለ እኔ በቃ ተስፋ ቁረጡ። የማየን ነገር ሀደራ ተናዛ እያለቀሰች በቃ ራሷን ስታ፣ በቃ ምን ልበላችሁ፣ ሁላችንም አይተናል ቪዲዮን። ሲጠሯት ምን አትናገር ምን አትል ጭጭን ያለችው በቃ እና በስተ መጨረሻም ቅዱስ ይህንን ነገር በማድረጉ በስተ መጨረሻም ራሷን ስታ ካለችበት ትንሽ መለስ ብላለች ማለት ነው። እናም የወደፊቱን ፈጣሪ ያስተካክለው ማለት ነው። ማለት የምፈልገው ምንድን ነው አንዳንዴ በዙሪያችሁ ሰው ሲኖር የምር ያላሰባችሁትን ነገር ደግሞ ከፈጣሪ በታች ያ ሰው ደርሶላችሁ ሲያደርግላችሁ ምን ያህል ደስተኛ ነው የምትሆኑት። በሰዓቱ በጣም ግራ ተጋብተዋል፣ ተረብሸዋል። ምን ማድረግ አለብን በሚለው ጥያቄ ውስጥ ገብተዋል። ግን በስተመጨረሻ ደስ የሚለው ነገር እኔን ያስደሰተኝ ነገር ቢኖር ማለት ነው ለምሩዬ ቅዱስ ስለደረሰላት ደሙን ሰጥቶ ከፈጣሪ በታች ስለታደጋት ድራማ ይሁን እንጂ በተግባር እንደዚህ የሚያደርጉ ሰዎች አሉ። አንዳንድ ቅን ሰዎች፣ አንዳንድ መልካም ሰዎች ከፈጣሪ አገኛለሁ ብለው ራሳቸውን የሚሰዉ ሰዎች አሉ። ስለዚህ ከጽናት ድራማ እስኪ ምን ተማራችሁ? እስኪ ተማራችሁትን እንደተለመደ አስቴታችሁን በኮሜንት አስቀምጡ ማለት ነው። በጣም ተመችቶኛል። በጣም ደስ ብሎኛል። አንደኛ ምሩዬ ስለተሻላት፣ ደህና ስለሆነች ደስ ብሎኛል። በቃ በእውነት እኔ እንደውም የምትድን አልመሰለኝም። በጣም የደነገጥኩት በሰዓቱ ድራማ ይሆን እንጂ በቃ የሆነ የእውነት ነው የተሰማኝ። ምክንያቱም በጣም ተዋናይ እንዲሁም በደንብ ድራማ ትሰራለች። ስነ ምግባሯ፣ ስነ ስርዓቷ፣ ምክሯ፣ ቅንነቷ፣ የዋነቷ ያ ሁላችንም ተመልክተናል በድራማ ላይ እንደዛ ስላችሁ። ሌሎችም ደግሞ በጣም ጎበዞች ናቸው። በቃ ደስ ነው የሚሉኝ የሚሰሩት ገጸ ባህሪያቸው የሌለ ነው የሚመቸኝ፣ ማለት ነው። እና እኔ በጣም ተመችቶኛል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም እንደተለመደ አስቴታችሁን በኮሜንት አስቀምጡ። ምሩዬ ስለተሻላት እንኳን ደስ ያላችሁ ብያቸዋለሁ። ሁላችንም ተሽሏታል። ያው በጣም ያው ህመሙ ሙሉ በሙሉ ባይለቃትም ከመጀመሪያው ትሽ ያው ተሽሏታል። መጀመሪያ እኮ ሲጠሯት አትሰማ፣ ምን ቢያደረጓት፣ ቢገለብጧት፣ ቢሸከሟት፣ ምን በቃ የለችም እኮ አሁን ላይ እና በምን ምክንያት እንደዛ እንደተጎዳች በምን ምክንያት እንደዛ ራሷን ስታ እንደወደቀች ያው ምክንያቱ ተገኝቷል። እሱም ደም ማነስ ስላለባት ነው። እና እንዳልኳችሁ ያው ደም ማነስ ስላለባት ነው። ደስ የሚለው ነገር አሁን ላይ ደህና ነች፣ ምንም አትልም ማለት ነው። በጣም በጥሩ ሁኔታ ላይ ያለችው ደህና ነች። አሁን ወይም ተረጋግቷል፣ እነኪራም ተረጋግቷል። ያው በመጀመሪያ ላይ በጣም ከባድ ነው እና እነ ኪራን በጣም ተደናግጠዋል፣ ግራ ተጋብተዋል፣ ሁሉም ራሳቸውን ስተዋል ማለት ነው። በምሩ ምክንያት ያው ከባድ ነው። አንዳንድ ያላሰባችሁት ነገር በህይወታችሁ ላይ ሲገጥማችሁ ግራ ነው የምትጋቡት ማለት ነው። እያሚውም ሆነ አሁን ላይ ትንሽ ምንም አትልም ደና ናት። ብቻ ያው ደና እንደምትሆን ተስፋ እናደርጋለን ማለት ነው። ለዛሬ ይዤ የመጣሁት ቪዲዮ ይህን ይመስላል። በጣም ወዳቸዋለሁ፣ በጣም አከብራችኋለሁ። ባይ ባይ።